ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እስኪ ስለ ስነ ጽሑፍ እናወራ። በሶሻል ሚዲያ ስለ ንባብ ብዙ ነገር ይባላል። ቡክ ሰመሪ፣ ቡክ ሪቪው የሚሰጡ ሰዎች አሉ እና የተለያዩ ደራሲዎች የጻፏቸውን ነገሮች፣ ሀሳቦቻቸውን እያየን እናደንቃለን፣ እናወራበታለን፣ እንወያይበታለን። ምናልባትም የስነ ጽሑፍ መሰረታዊ ነገሮች ብሎ ሲነሳ ከመደበኛ ትምህርት እንግዲህ፣ ዛሬ እስኪ ስለ አንዳንድ ጉዳዮች እናንሳ። እኔ መደበኛ ብዬ የማነሳቸው እንግዲህ የደራሲዎች ዋና ፎካል ፖይንት ወይም ደግሞ የሚያጠነጥኑባቸው ጉዳዮች ላይ ነው። አንደኛው እንግዲህ ገጣሚዎቹም ሆኑ የጥበብ ሰዎች ዘፋኞች ስለሚያነሱት ጉዳይ ስናነሳ የሴት ልጅ ውበት ነው። ከዚህ በተጨማሪ የሕይወት ትግሎችን እናያለን በዚህ ዓለም ላይ ያሉ ነገሮች ፍትሀዊ ያልሆኑ ነገሮች እና የክፉ ሰዎችን ታሪክ የርግ ሰዎችን ታሪክ የሚፈተኑ ሰዎችን ታሪክ እየተነሳ ብዙ ነገር ይባላል ብዙ ነገር ይገለጻል ብዙ ሰዎች ይጽፋሉ ይቀኛሉ ስለሱ ለማንሳት የፈለግኩት ምንድነው ሀሳቤ ለምሳሌ የሴት ልጅ ውበትን ስናይ ዘፋኙም ገጣሚውም ደራሲውም በብዙ ቃላት ይጠበቡበታል ይቀኙለታል ነገር ግን ያቺ ሴት በቆንጆ ዘመኗ የተዘፈነላት እየተቀኙላት ስትኖር የእርጅና ዘመን ይመጣል ታረጃለች። ሞገሳውም ይቆማል፣ እየቆመ እየቀዘቀዘ ይሄዳል። ከዛ ትሞታለች። ከሞተች በኋላ ያቺ ሴት የት ነው የምትሄደው? ወደ መቃብር ቤት ነውና የምትሄደው። መቃብር ቤት መኖር ትጀምራለች። ወይም ደግሞ ሴትዮዋ ከሞተች በኋላ ያቺ ብዙ ሰው ሲቀኝላት የነበረችው፣ ብዙ ሰው ሲያሞግሳት፣ ብዙ ሰው ከእሷ ጋራ ለዝሙት ሲመኛት የነበረችው፣ ብዙ ሰው ፎቶዎቿን እየያዘ ሲኖር የነበረችው ሴት ስትሞት መቃብር ቤት ስትኖር ግን አንድም ሰው ሄዶ ቼክ አያደርጋትም። ከሞተች በኋላ ሰውነቱ አፈር ሆኗል እና ለዛ ለአፈሩ ግን አንድም ሰው የሚቀኝላት ሰው የለም። አንደኛው ነገር እሱ ነው። ስለዚህ እውነት ሰዎች ዘላለማዊ ቢሆኑ ውበታቸው ዘላለማዊ ቢሆን ኖሮ ያች ሴት ከሞተችን በኋላ ሞገሳችን ይቀጥል ነበረ። ወይም ደግሞ ቆንጆ ነበረች ነው እንጂ የምንለው ቋሚ ነገር እንዳልሆነ እናስተውላለን ማለት ነው። ስለ ቆንጆዎች እናነሳ። ሁለተኛው ስለ ህይወት ትግል ነው የምናነሳው። ስለ ህይወት ትግል ላይ ስናነሳ ሰዎች በተለያየ የህይወት አጋጣሚ ይፈተናሉ። ስራ ግላላቸው ከዚ ያንን የማሸነፍም ነገር አላቸው። በተለይ ደግሞ ጀግንነት በወንዶች ይሳላል። ሴቶችም ደግሞ ጀግና የሚባሉበት የራሳቸው የሆነ መንገድና አገባብ ሲኖረው እናገኛለን። ግን ብዙ ስለ ጀግንነት ሲወራ የምንነሱት ወንዶች ናቸው። በተለይ በጦርነት ሊሆን ይችላል። በተለያየ ጉዳይ ላይ ወንዶች ጀግና እየተባሉ ሲጠቀሱ እናገኛለን። ግን ጠቅለላ አድርገን ስናነሳው ይሄ ትግል ላይ ብዙ ሰቆቀና መከራ አለ። ደራሲዎቹ ያንን በተለያየ የቃላት ውበት አስማምተው አስበው ይገልጹታል። እኛም ደግሞ ጽሑፎቻቸውን እናነባለን። ካነበብን በኋላ ከንፈራችን እንመጣለን ደራሲውንም እናደንቃለን። ምክንያቱም ስነ ጥበብ ወይም ደግሞ ስነ ጽሑፍ የዚህ ዓለም ነጸብራቅ በመሆን ዓለሙን ያለንበትን ሁኔታ ስለሚያሳየን ማለት ነው። ያንን ተመልክተን ከልባችን እናዝናለን። ከንፈራችንም እንመጣለን። ዋናው ጉዳይ እሱ አይደለም። ከንፈራችን መጠጥን ነገር ግን ደራሲው ከገለጠው በላይ የነዛ ሰዎች ህይወት ከዛም የባሰና የከፋ ነው። ከዛም በተጨማሪ ደግሞ ሰዎቹ ምናልባት ጎረቤታችንም ሆነው ሊሆኑ ይችላል። እኛ የዛን ደራሲ ጽሁፍ ያነበብንበት የህይወት ታሪክ ጎረቤታችን ቢሆን ስነ ጽሁፉ ላይ ከንፈራችን መጠንለት ሊሆን ይችላል። ነገር ግን በእውነቱ ዓለም ደግሞ ስንጓዝ ሰውየውን እየተራበ እየተጠማ ህይወቱን ስትራግል፣ ችግሩን እያየነው፣ መከራውን ስቃዩን እያየነው አንድ ቀን እንኳን ልንረዳው አንሞክርም። ሚዲያ ላይ ወተን ግን ከሌ የጻፈው እኮ ምናምን ብለን ስናሞግስ እናያለን። ስለዚህ ሰዎች የምናነበው ስነ ጽሁፍ እንደዚህ ነው፣ ያነባሉ ያውቃሉ ለመባል ነው እንጂ እውነት አንብበን የምናደርገው ነገር ለውጥ ኑሮን ነው ማለት አይቻልም። ምክንያቱም ካነበብነው በኋላ ምንም ነገር የማናደርግ ከሆነ ማውራታችን ብቻ እና ከንፈራችን መምጠጣችን ምንም ዋጋ ስለሌለ የደራሲው ዓላማም አንብበን ከንፈራችን እንድንመጥ አልነበረም። ዋና ዓላማው ካነበብን በኋላ ያንን ነገር የምንፈታበት የሆነ ነገር እኛ ሶሉሽን ወይም ደግሞ የመፍትሄ ሀሳብ እንድናቀርብ ይመስለኛል እንጂ ችግሩን አሳይቶ እንደ ከንፈራችን መጠን ዝም እንድን አይደለም ደራሲው ያንድ ሰው ተምሳሌታዊ ነገር ለኛ በስነ ጽሑፍ የሚያስረዳን ሌሎቹን በዛ መልክ ያሉ ሰዎች በሙሉ እንዲታወቁ የሚደርስላቸው እንዲኖርም በማሰብ ይመስለኛል። እና አንዱ ይሄ ጉዳይ ይመስለኛል። ቀጣይ እስኪ በሌላ ርዕሰ ጉዳይ ደግሞ ስነ ጽሑፍ ጋር በተያያዘ እንመጣለን። ለዛሬው ግን ያለኝ ሀሳብ ይሄ ነው። የምናነበው ነገር የምንኖረው ሳይሆን እንደዚሁ የምናደንቀው ነገር መሆን የለበትም የሚለው የመጨረሻ ጭብታችን። አመሰግናለሁ።